ባንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ አንተ ከአባታችን ከአብርሃም ትበልጣለህን ብለው ጠይቀውት ነበር ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አላቸው አይሁድም ገና አምሳ ዓመት ያልሆነ አብርሃምን አይተሃልን አሉት ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ፣ አላቸው። ስለዚህ ሊወግሩት ድንጋይ አነሱ! ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው የሚለውን ቃል ግን ጥያቄ ያስነሣል። ጌታችን ቀኔ ያለው የትኛውን ቀን ነው? አብርሃምስ ጌታችንን ያየበት ቀን መቼ ነው? አይቶት ደስ ያለውስ መቼ ነው? የዚህ ጥያቄ መልስ ከላይ ወዳየነው ታሪክ ይመልሰናል። ሕማማት ምዕራፍ አራት የመከራ ጉዞ ወደ መከራ ክፍል አንድ አብርሃም ያያት ቀን። አብርሃም እግዚአብሔር ወዳጄ ብሎ የጠራው የፈጣሪ ምስጢረኛ የሆነ ሰው ነው። በአምላኩ ትእዛዝ አገሩንና ዘመዶቹን ትቶ የወጣው ይህ መናኝ በድንኳን የሚኖር ምስኪን ስደተኛ ቢሆንም በድህነቱም እንግዶችን በፍቅር የሚቀበልና በዚህም አምላኩን በቤቱ ለማስተናገር ክብር የበቃ ጻድቅ ሰው ነበር። አብርሃምና ሳራ ዘራቸው እንደሚበዛ ቃል የተገባላቸው ቢሆኑም ልጅ ያገኙት ግን ካረጁ በኋላ ነበር። ባለተስፋውን ልጅ ይስሐቅን ሲወልዱ ሳራ ዘጠና ዓመቷ ሲሆን አብርሃም ደግሞ መቶኛ ዓመቱን ደፍኖ ነበር። ከዚህ ሁሉ በኋላ እግዚአብሔር አብርሃምን እንዲህ አለው፦ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞርያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው። የምትወደውን አንድ ልጅህን ይስሐቅን የሚሉት ቃላት እንዴት ገላጭ ናቸው! አብርሃም እንዴት ሰዋልኝ ትለኛለህ ብሎ ፈጣሪውን ቢጠይቅ ኖሮ እነዚህ ሦስት ቃላት መከራከሪያው በሆኑ ነበር እንዴት ሰዋው ትለኛለህ የምወደውን አንድ ልጄን ይስሐቅን እንዴት አድርጌ ብሎም በተብከነከነ ነበር እግዚአብሔር እነዚህን ሦስት ቃላት በማስቀደም ሰዋልኝ ሲለው ግን አብርሃም አንዲትም ቃል አልተነፈሰም ለምን አገሩን ከሞላ በግ እንዴት ልጄን እንድሰዋው ፈለግ ከዚህ ቀደም ልጁን የሰዋስ ማን አለ ብሎ አልጠየቀም። የይስሐቅ ዘር እንደሚበዛና በምድር ላይ እንደሚያፈራ ነግረኸኝ አልነበረም? እኔ ከሰዋሁት ቃል ኪዳን ተቋረጠ አይደለምን? ልጁን እስካረደው በኋላ ዘሩ የበዛ ወዴት አለ ሊል ይችል ነበር። አባት ያደረግከኝ ለዚህ ነው? የልጄ ገዳይ ልታደርገኝ ነው? መሞቱን ከፈለግ ለምን አንተው አትወስደውም? የኔን እጅስ ለምን በደም ታቈሽሸዋለህ ብሎ መሞገትም ይችል ነበር። አብርሃም ግን አንድ ጥያቄ እንኳን አልጠየቀም። አብርሃምም በማለዳ ተነስቶ አህያውን ጫነ። ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሶስተኛውም ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 3። አብርሃም እግዚአብሔር ከነገረው በኋላ የአምላክን ትእዛዝ ለመፈጸም በማለዳ ተነሣ። የማለዳውን እናቆየው። በእውነት አብርሃም ያ ማለዳ ከመንጋቱ በፊት የነበረችዋን ሌሊት እንዴት አሳልፏት ይሆን? ነገ ተጓዥ ነኝ ብሎ ሐሳቡን ጥሎ ተኝቶ ይሆን? መቶ ዓመት ሙሉ ጠብቆ የተሰጠውን ልጁን እንዲያርድና እንዲሰዋ ተነግሮት አብርሃም እንዴት አድሮ ይሆን? ለማንም ሳይናገር ምስጢሩን በልቡ የያዘው ጻድቁ አብርሃም በዚያች ሌሊት እንዴት ተጨንቆ ይሆን? ዘርህንና ወገኖችህን ትተው ጣ ብሎት አምኖ የታዘዘለት አምላኩ አሁን በእርጅና ዘመን የሰጠውን ዘሩን ይስሐቅን ሰዋለኝ ባለው ጊዜ የአብርሃም ልብ ምን ያስብ ይሆን? በሕሊናውስ ምን ይመላለስ ይሆን? እንዴት ብዬ ነው ለሳራ ልጅሽን ልሰዋው ነው ብዬ ልነግራት የምችለው? ለይስሐቅስ እንዴት ልሰዋህ ብዬ እነግረዋለሁ? ይስሐቅስ እንዴት ለመሞት ይፈቅዳል? እሱ እሺ ቢለኝ እንኳን እንዴትስ ችዬ በልጄ ላይ ቢላዋ አነሳለሁ? ሰውቼው ስመለስስ ምን እላለሁ? ሣራት ስትሰማ ምን ትለኛለች ይሆን ብሎ ሲያስብ አድሮ ይሆን? የዚያን ጻድቅ አረጋዊ የሌሊት ቆይታ ማን ጠይቆ በነገረን? ያቺ ሌሊት ስትነጋ ግን አብርሃም በማለዳ ተነሣ። መሥዋዕቴ ካልቀረ እስቲ ከልጄ ጋር ትንሽ የመሰናበቻ ጊዜ እንኳን ላሳልፍ የልጄን ፍቅር ልትገባ አላለም። ለአምላኩ ጽኑ ታዛዥ ነውና የታዘዘውን ለማድረግ ጎህ ሲቀድ ተነሣ። የአብርሃም የሕሊና ፈተና ማልዶ ተነስቶ ሲወጣም አላበቃም። እግዚአብሔር ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ መሥዋዕት አድርገ ሰዋው እንዳለው ልብ እንበል። አብርሃም በሚኖርበት አካባቢ ብዙ ተራሮች ቢኖሩም ልጁን ለመሰዋት ግን የታዘዘው በሞሪያም ምድር ገና በሚነገረው ተራራ ነው። ስለዚህ እስከዚያ ድረስ አብርሃም ልጁን ይዞ ለሦስት ቀናት ያህል መጓዝ ነበረበት። እስከተባለው ተባለው ስፍራ እስከሚደርስ ድረስ አብርሃም ከሚወደው አንድ ልጁ ይስሐቅ ጋር ለሦስት ቀናትና ለሦስት ሌሊቶች አብሮ አሳለፈ። ልጁን አርዶ ሊሰዋ ለሚጓዘው ለአብርሃም እነዚያ ሦስት ቀናት እጅግ ረዣዥም የጭንቅ ቀናት ነበሩ። ሊሞት እንደሆነ የማያውቀው ትንሹ ይስሐቅ ከአባቱ እግር እግር እየተከተለ ሲራመድ እንደ ወትሮ አባቴ ሆይ እያለ በፍቅር ሲጣራ በታዛዥነት ከአባቱ ጋር ሲጓዝ ደክሞት ሲተኛ፣ እያንዳንዱ ሂደት አብርሃም ለልጁ ያለውን ፍቅር የሚቈሰቁስና ሥቃይ የሚያስከትል ነው። ምናልባትም አብርሃም እንቅልፍ ላይ ወስደውና የተኛውን ልጁን ሲያይ ሊያድርም ይችላል። በሦስቱ ቀናት ጉዞ ወቅት አብርሃም ምን ያስብ ይሆን የሚለውን እኛ ከመጠየቅ በቀር እንዲህ ነው ለማለት አንችልም። ይህ ጻድቅ ሰው የልቡን ሰውሮ በዝምታ ባሳለፋቸው በእነዚያ ቀናት ልጁን በሕሊናው ውስጥ ሰውቶ በከረመበት ወቅት በልቡ ምን ያስብ እንደ ነበር ግን ቅዱስ ጳውሎስ እግዚአብሔር ከሙታን እንኳን ሊያስነሣው እንዲቻለው አስቧልና ብሎ በመንፈስ ቅዱስ ተቃኝቶ ነግሮናል። የእምነት ምሳሌ የሆነው አብርሃም የተስፋውን ቃል የማያጥፈው አምላክ ልጄን እንድሠዋው ቢያደርገኝም እንኳን ልጄን ከሞት አስነስቶም ቢሆን ቃሉን ይፈጽምልኛል የሚል እምነት በልብ ውስጥ ነበረ። ወደ ስፍራው ሲደርሱ አብርሃም ሁለቱን ሎሌዎቹን አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። ወደ እናንተ እንመለሳለን ያለው ጻድቁ ሰው ሎሌዎቹን ለማታለል እየዋሸ ሳይሆን ልጁን ቢሰዋውም እንኳን እግዚአብሔር እንደሚያስነሳለት ከነበረው ተስፋ የተነሣ ነበር። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው፣ እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለም እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለም የመስዋዕቱ በግ ግን ወዴትነው ወዴት ነው አለም አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያ ሠራ፣ እንጨትም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሣ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆን ካሁን አውቅ ያለሁ አለው። አብርሃምም አይኑን አነሣ። በኋላም እነሆ አንድ በግ በዱር ውስጥ ቀንዶቹ በጸሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው። በልጁም ፈንታ መሥዋዕት አድርጎ ሰዋው። እግዚአብሔር ይህንን ጻድቅ ሰው ስለ ምን ሊፈትነው ወደደ? በዚህ የህሊና ጭንቀት ውስጥ እንዲያልፍስ ለምን አደረገው? እምነቱን ሊያውቅ ፈልጎ ነው እንዳንል እግዚአብሔር የማያውቀው ምን አለ? የአብርሃም እምነት ለሰው ይገለጥ ብሎ ካልሆነ በቀር ሳይጠይቀው በፊት መልሱ ምን እንደሚሆንም ያውቅ የለምን? ቅዱስ ያዕቆብ ዘሥሩግ እንዲህ ሲል ይጠይቃል፣ አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህን ጻድቅ የማያውቀው ከሆነስ ስለ ምን ወዳጅ ያደረገው ብሎ ከጠየቀ በኋላ ይህንን ያደረገው ስለ አምላካዊ ምስጢር ነው እንጂ ብሎ ይደመድማል ሊቁ። በአርብ ስቅለት ዕለት በቤተ ክርስቲያናችን በሚነበበው ድርሳኑ ይህ ምስጢር ምንድነው? የሚለውን ሲገልጽ አኮ እግዚአብሔር ፈቂዶ ወይ ሐስ እስኪያሁ ሰቢዮቶ ለይስሐቅ አላ ከመይኩን አራያ ወአምሳለ ለቅትለ ተወልደ እግዚአብሔር አብይ ይላል። ሲተረጎም እግዚአብሔር ይስሐቅ መስዋዕቱን ፈልጎ አይደለም ለታላቁ የእግዚአብሔር ልጅ መገደል አራያና አምሳል ይሆን ዘንድ ነው እንጂ ማለት ነው። ግብረ ሕማማት ዘአርብ መዐልት በሰሉስ ሰዓት። ይህን ከማብራራታችን በፊት ጌታችን የተናገረውን አንድ ቃል እናስታውስ። በአንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ አንተ ከአባታችን ከአብርሃም ትበልጣለህን? ብለው ጠይቀውት ነበር። ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አላቸው። አይሁድም ገና አምሳ ዓመት ያልሆነ አብርሃምን አይተሃልን? አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ጌታችን ከአብርሃም በፊት ነበርሁ ያለው አሁን ሥጋን ተዋህዶ ሰው ሆኖ የተገለጠው ቃል እርሱ በመጀመሪያው ከዓለም በፊት የነበረ መሆኑን የሚያስረዳ ስለሆነ ሆነ ግልጽ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው የሚለውን ቃል ግን ጥያቄ ያስነሳል ጌታችን ቀኔ ያለው የትኛውን ቀን ነው? አብርሃምስ ጌታችንን ያየበት ቀን መቼ ነው? አይቶት ደስ ያለውስ መቼ ነው? የዚህ ጥያቄ መልስ ከላይ ወዳየነው ታሪክ ይመልሰናል። እግዚአብሔር ለአብርሃም ልጅን ሰዋልኝ ያለበት ዋነኛው ምክንያት አብርሃም የእግዚአብሔርን ልጅ ቀን እንዲያይ ነበር። ቅዱስ ጳውሎስ በምሳሌ ያገኘው እንዳለ አብርሃም በዚያ ተራራ ጌታችንን አየው ወተፈሳ አብርሃም በለተወልደ እግዚአብሔር ዘርየ በአምሳለ ወልዱ አብርሃምም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው እንዲል አብርሃም ወደ ተራራው እስከሚደርስ ለሶስት ቀናትና ሌሊት በሕሊናው ውስጥ ልጁን ይስሐቅን ሰውቶ በሐሳቡ መቃብር ውስጥ ልጁን ገድሎ የሰነበተው ለካንስ ሦስት ቀንና ሌሊት ሞቶ በመቃብር የሚያድረውን የእግዚአብሔርን ልጅ ያይ ዘንድ ነበር። ልጁን በመሰዋት ከባድ ውሳኔ ውስጥ ሲሰቃይ የሰነበተው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተነገረለትን ለገዛ ልጁ ያራራለትን የእግዚአብሔር አብን የፍቅሩን መጠን ከሰው ሁሉ ቀድሞ እንዲረዳው ነበር። ምስጢረ ሥላሴን በድንኳኑ የተማረው አብርሃም ምስጢረ ሥጋዌን በሞሪያም ተራራ ይማር ዘንድ ይገባው ስለነበር ነው። ነገሩን አልን እንጂ አብርሃምስ ሁለቱን ምስጢራት ብቻ በመማር ሳይወሰን በግዝረት ምስጢረ ጥምቀትን፣ በመልከጼዴቅ ምስጢረ ቁርባንን፣ በይስሐቅ ከሞት መዳን ደግሞ ምስጢረ ትንሣኤን የተማረ ብሉይ ኪዳን ላይ ቁጭ ብሎ የአዲሳት ጉባኤ ላይ የዋለ ምስጢር ያደላደለ ሊቅ ነው። ቅዱስ ያዕቆብ ዘስሩግ አብርሃም ወደ ተራራው ሲወጣ ሎሌዎቹን እዚህ ቆዩ ለምን አላቸው የሚለውን የእግዚአብሔርን ልጅ ቀን ያይ ዘንድ ብቻውን ሊወጣ ስለ ወደደ ነው ብሎ ካብራራ በኋላ አብርሃም እንዴት የእግዚአብሔር ልጅ ቀን የተባለችዋን ዕለተ አርብ እንዳያት እንደዚህ ያብራራል። ይስሐቅ ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨትን መሸከሙ የጌታችን የክርስቶስ እጸ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮቹ አንዱን አንተ እንጨቱን ተሸከም ወደ ተራራውም ውጣ አድርሰህም ወደ ቦታ ተመለስ እንዴት አይለውም ነበር ነገር ግን ይህን ያደርግ ዘንድ የጌታ ምስጢር አላሰናበተችውም ይላል መድኃኔ ዓለም ክርስቶስ የሚሞትበትን የእንጨት መስቀል ተሸክሞ ተራራ እንደ ወጣ ይስሐቅም የሚሰዋበትን እንጨት ተሸክሞ ወደ ተራራ ጫፍ ላይ ወጣ በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። የአብርሃም ሎሌዎች አህያውን ይዘው ከተራራው በታች እንደ ቀሩ እንደ አህያ የሕግ ቀንበር መሸከም የለመዱ አይሁድና ተከታዮቻቸው ከተራራው ከቀራኔዮ ምስጢር የተለዩ ሆኑ። የሚያስደንቀው ጌታችን የተሰቀለበት ቀራኔዮ ያለበት ተራራ አብርሃም ልጁን ሊሰዋ የወጣበት የሞሪያ ተራራ ራሱ መሆኑ ነው። አብርሃም በዚያች ዕለት በልጁ በይስሐቅ ምሳሌነት የእግዚአብሔር ልጅ ቀን የተባለችዋን የመድኃኒትን ቀን ዕለተ ዓርብን ተመለከታት። ልጁ ይስሐቅ እንጨት ይዞ ሲወጣ ባየው ጊዜ ወልድን መስቀል ተሸክሞ አየው። ልጁ ይስሐቅ አባቴ ሆይ የመሥዋዕቱ በጌታ አለ ብሎ በመጠየቅ ራሱ መታረዱ እንዲቀርለት ወይም እንዲያልፍለት የሚያደርግ ጥያቄን ባቀረበለት ጊዜ አባት ሆይ ብትወድስ ይች ጽዋ ከኔ ትለፍ ያለው የጌታ ቃል ለአብርሃም በምሳሌ የተገለጸለት። ስለዚህ አብርሃም የክርስቶስን ቀን አየ ደስም አለው። አብርሃም ልጁን ሊሰዋ ጫፍ ከወጣ በኋላ ይስሐቅም እንጨቱን ተሸክሞ ከደከመ በኋላ ይስሐቅ አልታረደም። ቅዱስ አትናቴዎስ የይስሐቅ ሞት ለዓለም ነጻነትን አይገዛም። ነጻነታችን ሊሆን የሚችለው በርሱ ቁስል ሁላችን በተፈወስ ነው በመድኃኒታችን ሞት ብቻ ነው ይላል። አብርሃም አንድ በግ በዱር ውስጥ ቀንዶቹ በዛፉ ቅርንጫፎች ታስረው አየ። በይስሐቅ ፈንታም በጉን ሰዋው። አሁን አንድ ጥያቄ መጠየቃችን አይቀርም። አብርሃም የእግዚአብሔርን ልጅ አየው ባልተሰዋው በልጁ በይስሐቅ ነው ወይንስ በተሰዋው በግ ከሁለቱ የትኛው ነው የክርስቶስ ምሳሌ የሆነው ማለታችን አይቀርም። መልሱ ሁለቱም የክርስቶስ ምሳሌ ናቸው። አብርሃምም በሁለቱም ክርስቶስን አይቶ ደስ ብሎታል። በይስሐቅ ውስጥ ክርስቶስን መስቀል እንደ ተሸከመ አየው። ከዛፍ አረግ ውስጥ እንደ ታሰረ በወጣው በግ በታተመ ድንግልና ከድንግሊቱ ተወልዶ የተገኘውን ሕፃኑን ክርስቶስን ቀንዶቹ በዛፍ ቅርንጫፍ በመታሰሩ ደግሞ በራሱ ላይ የሸዋ አክሊል የደፋውን በኋላም ዕፀ ሳቤቅ ከተባለው መስቀል ጋር የተቸነከረውን ክርስቶስን አየው። ይስሐቅና በጉ የክርስቶስ የአምላክነቱ የሰውነቱ ምሳሌ ሆኑ። በበጉ መሞት የክርስቶስን በሥጋ መሞት፣ በይስሐቅ አለመሞት ውስጥ ደግሞ የክርስቶስን በመለኮቱ የማይሞት መሆኑን አየ። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18። ስለዚህ አብርሃም ጌታችን እንዳለው ዕለተ አርብን አይቶ ደስ አለው ሐሴትንም አደረገ። ቅዱስ ኤፍሬም ሶርያዊ አብርሃም ለያዘው ቢላም አዲስ ኪዳናዊ ትርጓም አግኝቶለታል። እንጨቱን ሳይ መስቀሉን ቀድሜ አውቃለሁ። የመሠዊያውን ተራራ ሳይ ጎልጎታን አውቃለሁ። ቢላውን ሳይ ደግሞ ክርስቶስ ጎኑን የተወጋበትን ጦር አያለሁ ይላል አብርሃም። በዚህ ታሪክ መሠረት ልጁን በሕሊናው መሠዋቱ ምክንያት የእግዚአብሔር አብ ምሳሌ ሆነ። ሆኖም አብርሃም በልጁ ፈንታ የሰዋው በጉን ነበር። ከአብርሃም በኋላ የተነሣ ዮፍታሄ የተባለ መስፍን ደግሞ በእግሊ ሰዋ ሲገባው በበግ ፈንታ ልጁን ሰውቶአል። እግዚአብሔር አብ ያደረገው ነገር ግን ከአብርሃምና ከዮፍታሄ ድርጊት የተለየ ነው። እርሱ የሰዋው በጉንም ልጁንም ነው ይላሉ ባለቅኔዎቹ አባቶቻችን።